እንዲያስተምረን ፈቃዱ እንዲሆን እንለምነዋለን። እኔ ወይ ቀጠል መሰል ተዘሩና

ወይም የወራት አቤት፣ ሰላም ኔታ። ላይ ከማርያም ነኝ እኔም ቢሮ እስከ አምስት ስለማመሽ ለአዳም ጥብዬ ነው። እሺ ዮናስ አንብልን እንግዲያስ። እሺ ኔታ፣ ጰራቅሊጦስ ዶሮፎ ሰማያዊ ተሳይጠ በሀምሳ ምስያጠሉ አርዴት ወሀዋርያ ትንስሳ የሰማያዊ ዶሮ የሰማያዊ እግዚአብሔር አብ ዶሮ መንፈስ ቅዱስ በአምሳ ብር በአምስት መቶ ብር ተሸጠ። ምስያጠሉ አርዲት ወሐዋርያት እንሰሳ እሊህ የሚሆኑ ሰብ አርዲትና ሐዋርያት ከብቶች ከሰባርዴት እና ከሐዋርያት ከብቶች ገበያ የሰማያዊ እግዚአብሔር አብ ዶሮ መንፈስ ቅዱስ በአምሳ ብር በአምስት መቶ ብር ተሸጠ። ሙያ አድለው ይሆናል። እሺ፣ ንሞክር። ጰራቅሊጦስ ዶርሆ ምሳሌ ዶርሆ ሰም፣ ጰራቅሊጦስ ወርቅ ተመስሎ የቅኔ ባለቤት ሰማያዊ የዶርሆ ዘርፍ ተሳይጠ ያለው ማሰሪያ አንቀጽ ይስባል እንጂ አይሳብም። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ሃምሳ የማድረጊያ ባለቤት ምን ሲያጥ መነሻ ይወጣበት ነው? አዎ እሉ ያለው የአርዲት ሐዋርያት እንስሳ ቅጽል ዋግ በፍ ሙና ሙያ አጫፋሪ አርዲት ሐዋርያት በተጫፍረው የእንስሳ ምሳሌዎች እንስሳ ሰሞች አርዲት ሐዋርያት ወርቆች ተመስለው የመስያጥ ዘርፎች ጰራቅሊጦስ የሆር አርዲተ መለኮት ወበክሩ ሆሩ እንዘይታለው በእግሩ በእግሩ ጰራቅሊጦስ ይሁር አርዲተ መለኮት ወበክሩ ጰራቅሊጦስ ቄስ ይሁር ሲሄድ ጰራቅሊጦስ ቄስ ሲሄድ አርዲተ መለኮት ወበክሩ የመለኮትና የአለቃው የእግዚአብሔር አብ ተማሮች ሐዋርያት ሆሩ እንዘ ይተልዉ በእግሩ በእግሩ ተከተሉት። በእግር በእግሩ ተከትለውት ሄዱ ሆሩ ሄዱ። ራቀይቶ ሲሁር ያለው ሲሄድ ብሎ ነው የሚተረጎምና ዘንድ ነው። እሺ ኤድዋርድ በረማያ ሌሎችም አሉ ቀን እሺ፣ ሙሉቀን አለው እሳቸው። እሺ ሙሉቀን እሺ፣ የቅኔ ባለቤት የቅኔ ባለቤት ነው። ይሁር ዘንድ አንቀጽ። አዎ አስባብያስርም አርዲት አርዲት የቅኔ ባለቤቶች አርዲት የቅኔ ባለቤቶች ወአገባብ ፍቺና ሙያ አጫፋሪ በኩር መለኮት በተጫፈ አርዲት ዘርፍ አው ወሩ ያለው ማሰሪያ አንቀጽ ይሰባል እንጂ አይሳብም።

ጰራቅሊጦስ ሲሆር ያልከውን ጰራቅሊጦስን ምንድን ነው ያደረገው? የዘንድ ባለቤት ነው ማለት የዘንድ ባለቤት ነው። አዎ ደህና ነው። ወደ እዛ ቀጥሎ፣ ወደ እዛ። እዛም ላኪው ለሐዋርያት ሰረቅት ሰረቅተ ምስጢራት እንስሳ ጰራቅሊጦስ መኮንነ ሃምሳ ቀጸፎሙ ሃምሳ እንዘያነወሞሙ ዛተ ለጸድሃ ጽዮን ተስላሳ ለሐዋርያት ሰረቅት ሰረቅተ ምስጢራት እንስሳ ምስጢራት ከብቶችን የሚሰርቁ የሆኑ ሐዋርያት ሌቦች። ሐዋርያት ሌቦችን ጰራቅሊጦስ መኮንነ ሃምሳ ቀሰፎሙ ሃምሳ አምሳ አለቃ ጰራቅሊጦስ ቀሰፎሙ አምሳ አምሳ ገረፋቸው። እንዚያነ ውሞሙ ዛተ ለጽርሐ ጽዮን ተስላሳ ይህች የሚሆን ያች የምትሆን የጽርሐ ጽዮን አደራሽ ከጽርሐ ጽዮን አደራሽ አስተኝቶ ሃምሳ አለቃ ጰራቅሊጦስ ሐዋርያት ሌቦችን አምሳ አምሳ ገረፋቸው ልበለው ወይስ ይላል በለው? የሚል ካለ ይበል፣ እሺ ሚል ካሉ ይበሉና ከሌለ ልበለው። እሺ ለአገባብ ፍቺውን ያው ተጠቃሽ ሐዋርያት ሰረቅት ምሳሌዎች ሰረቅት ሰሞች ሐዋርያት ሰረቅት ምሳሌዎች ሰረቅት ሰሞች ሐዋርያት ወርቆች ተመስለው የተጠቃሽ ባለቤቶች ሰረቅት የሰረቅት ሐዋርያት ቅጽል ምስጢራት እንስሳ ምሳሌዎች እንስሳ ሰሞች ምስጢራት ወርቆች ተመስለው የሰረቅ ታዋሪያ ተሳቢ ዘርፎች። አዎ ጰራቅሊጦስ መኮንን ምሳሌ መኮንን ሰም ጰራቅሊጦስ። ምን ሙሻ ዘርፍ ነው የሚሆን? ተሳቢ ዘርፍ አይባልም፣ ሙሻ ዘርፍ ነው የሚባል። ዝም ብሎ ሁል ጊዜም ያው እንደዚህ ያለው በውስጥ ሌላ ፍቺ ሲያመጣ ሙሻ ዘር ነው የሚባል። እሺ እሺ። ጰራቅሊጦስ መኮንን ምሳሌ መኮንን ስም ጰራቅሊጦስ ወርቅ ተመስሎ የቅኔ ባለቤት ሀምሳ የመኮንን ዘርፍ ቀሰፎሙ ያለው ሙከራን አንቀጽ ይባል እንጂ አይሳብም። ሀምሳ የቀሰፎሙ ተሳቢ እንዘ አፍራጅ ያነውሙ በንዘ የፈዘዘ ቦዝ አንቀጽ ይባል እንጂ አያስርም። ዛተ የ የተስላስ ቅጽል ለዘርፍ ደፊ ዘርፍ ደፊነቱ ተስላሰ ጽርሐ ጽዮን የሚያሰኝ ጽርሐ ጽዮን የተስላስ ዘርፍ ተስላስ መነሻ ይወጣበት መነሻ ይወጣበት ምስጢራት እንስሳ ያለው ፍችው ምስጢራት እንስሳን የሚሰርኩ አይደል ሚስትራት ከብቶችን የሚሰርቁ የሆኑ ብለህ፣ ያው ተሳቢም ቢሆን ማንም ቢሆን በዚህ በውስጠ ዘው ላይ ሲወድቅ ሙሻ ዘርፍ ነው የሚባል። ሙሻ ዘርፍ ሲሆን አገባብ ሲወጣ አይደለም የሚባል። አገባብ ሲወጣ ሲወጣ ነው። ይሄም ያው የተጠቃሹን አገባብ ነው በውስጡ የሚያመጣ እሺ።

አደባባይ ፅርሃ ፅዮን ወይም ኢየሩሳሌም ወይም ገሊላ። ከዛች ከገሊላ ከፅርሃ ፅዮን ጰራቅሊጦስ ዝናብ ጰራቅሊጦስ ዝናብ በዘነበ ጊዜ መሉ መሉ አፍላጋ አይምሮ ሐዋርያት የዕውቀት ወንዞች የዕውቀት ምንጮች ሐዋርያት ሞሉ ሞሉ ፈሰሱ ፈሰሱ ተሞሉ ተሞሉም ይላል። እመላይ ሌሉ ይደምር ማይበለ ምስጢር ዘናዳብ ዘንመ ነቢያት ዘንመ ነቢያት አቤት ከፍ ከፍ ያሉ ነቢያት ሰማዮች የነቢያት ሰማዮች ዝናብ ጰራቅሊጦስ የዝናብ ጰራቅሊጦስ ምስጢር ማይበል ምላይ ሌሉ ይደመር

የኔታናስ ለሞክረው እንደኔ አክተር ችግር የለም አይደል? እሺ። ጰራቅሊጦስ ዘንብ ምሳሌ ዘንብ ሰም፣ ጰራቅሊጦስ ወርቅ። ተመስሎም በዘነበ ጊዜ የማንጸሪያ ባለቤት እ ጰራቅሊጦስ ዘንብ። አማርኛ ጨራሽ ነው የሚሆነው። አዎ አዎ

ማይበል ምስጢር ምሳሌ ማይበል ሰም ምስጢር ወርቅ ተመስሎ የማንጸሪያ ባለቤት ዘርፍ ዘ ዘርፍ አያዥ ምስጢረ ናዳብ የሚያሰኝ ናዳብ፣ የምስጢር ዘርፍ ናዳብ፣ ዝናብ ምሳሌ። እሺ ናዳብ ዝናብ ምሳሌ፣ ዝናብ ሰም ናዳብ ወርቅ ተመስሎ የምስጢር ዘርፍ ነቢያት የዝናብ

እናቶ የሐዋርያት እናት ጽርሃ ጽዮን ምስለ ገሊላ ሀቲ ከአንዲት የምትር ከገሊላ ከገሊላ ሴትዮ ጋራ ትጸርህ ትጮሃለች። ጰራቅሊጦስ ማይ በለ ምስጢር ስመ በላ ባቲ ገባይተ ገሊላ አርዲተ ሕፃናት ያለ ዛቲ በገሊላ የተሰበሰቡ የሆኑ እነዚያ የእሷ ህፃናቶች ተማሮች ሐዋርያት፣ የእሷ ህፃናቶች ተማሮች ሐዋርያትን የጰራቅሊጦስ ማይበለ ምስጢር የምስጢር ማይበል፣ የምስጢር ጎርፍ፣ የምስጢር ወንዝ ጰራቅሊጦስ መበላ ባቲ በልቶባታል እና የሐዋርያት ወላጅ ጽርሐ ጽዮን ከገሊላ ጋራ ትጸርህ ትጮሃለች። ጰራቅሊጦስ ይሄ ለጴጥሮስ ነግደን ታክቲ የሷ እንግዳ ጰራቅሊጦስም የሷ እንግዳ ጴጥሮስን ጰራቅሊጦስ አብታም ጰራቅሊጦስ ባይለ ጸጋም የሷ እንግዳ ጴጥሮስን ውስተ ጽርሑ ስትየው ያሰቲ ካደራሹ ውስጥ መጠጡን መጠጥ

ሙ ዝርዝር የቅኔ ባለቤት እሺ ሙዝ ዘር ፋያ ዘር ፋያ ጅነቱ ወላዲት ሐዋርያት የሚያሰኝ ሐዋርያት የወላዲት ዘርፍ ተጻረ ማሳሪያ የአይሳብም እንጃ ሒሳብ ምስራቅ ጋፍ ጁጋራ ማያው አፈቃቃሪ ገሊላ የፈቃቃሪ ባለቤ ታሃቲ የገሊላ ቅጽል አራክሊጦስ ተመስሎ የመልአባለ የበልአባለ ቤት ሚስጥር የማይበል ዘርፍ የአስረጅ ባለቤት ምስጢር የማይበል ዘርፍ እስማጋ ፍቱና ሙያው አስረጅ አስረጅነቱ ትጸርህ ላለው መበል እንዳያስር እስም ይጠብቃል። ባቲ ዝርዝር

ያሰቲ ባለቤት የደጋሚ ነው። እሺ የደጋሚ ባለቤት ሂ ደጋሚ ነው። ሂ ደጋሚ እሺ። ለጴጥሮስ ለተሳቢ ላጋፍጩ በቁምቀሪ ጴጥሮስ ተሳቢ ነው። ተሳቢ ነው። አዎ ለተሳቢ ላገባ ፍችውንም ሙያው ተሳቢ ተሳቢ ጴጥሮስ የተሳቢ ባለቤት ጴጥሮስ ነግድ፣ ምሳሌ ነግድ ሰም ተመስሎ፣ ነግድ ሰም ጴጥሮስ ወርቅ። አዎ የተሳቢ ባለቤት እንታክቲ የነግድ ዘርፍ የነግድ ዘርፍ ውስጥ አጋፈች ውስጥ ያው ማድረጊያ ጽርህ የማድረጊያ ባለቤት ሰትየሁ የያሰቲ ተሳቢ ሁ ዝርዝር ያሰቲ በደጋሚ የታሰረ በሂ የተደገመ ማሰሪያ እንበለ ይስሙ ያለውን ዝርዝር ማለት እቶ ስትሁ ዝም ብሎ ጠቅሎ ተሳቢ ነው ማለት ስትሁ፣ የያሳቲ ተሳቢ ማለት ነው። በአንድ ላይ በአንድነት ነው የሚሄደው። ቃለት ያሰማል። ጥያቄ ካለ ጠይቁ።